የቀበሌ መታወቂያን በተመለከተ አዲስ አሰራር ይፋ ተደርጓል። በአርቲፊሻል ኢንቴልጀንስ የታገዘ የቀበሌ መታወቂያ እንደሚሰጥና ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን አውቀናል። በሌላ በኩል ደግሞ በኢትዮጵያ የተፈቀደላቸው የገንዘብ አስተላላፊ ድርጅቶች ቁጥር 89 ብቻ መሆናቸውን ብሔራዊ ባንክ አስታውቋል። የውጭ ሀገር ዜጎችን ጨምሮ 112 ተጠርጣሪዎች በቁጥጥር ስር ሲውሉ 519 የባንክ አካውንቶች ታግደዋል። ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ስም ዝርዝር ለሕዝቡ ይፋ አድርጓል። ባንኩ ባወጣው መግለጫ መሰረት ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት በፎልስ ቸርች የሚገኘው ራማዳፔ ወይም ካባ አገልግሎት አሰጣጡ ላይ አጠቃላይ ግምገማ ከሄደ በኋላ በህጋዊ የገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት መደረጉን ባንኩ በመግለጫው አመልክተዋል። ከዚህ ውሳኔ ላይ ሊደረስ የቻለው በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት ከተጠናቀቀ በኋላ መሆኑ ተገልጿል። በአሁኑ ጊዜ በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የሀገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ ማሳስበዋል። የብሔራዊ ባንክ አላማ የገንዘብ አስተላላፊ ድርጅቶች በግልጽነትና ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ እንደሆነን ያስታወቀው፣ በውጭ አገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛቸውም ወቅት ሕጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ እንደሚኖርባቸው አስገንዝበዋል። ህጋዊ ፈቃድ በተሰጣቸው የገንዘብ አስተላላፊ ድርጅቶች በኩል ገንዘብ መላክ ገንዘቡ ደህንነቱ ተጠብቆና ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን የሚጻርረውን አሰራር ተከትሎ ወደ ተቀባዩ እንዲደርስ እንደሚያደርግ ነው በመግለጫ ያመለከተው። ህዝቡ ፈቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶችን ለይቶ ለማወቅ ይችል ዘንድ የኢትዮጵያ ብሔራዊ ባንክ ህጋዊ ናቸው ያላቸውን ድርጅቶችን ስም ዝርዝር በድረገጹ ላይ ይፋ ማድረጉን ባንኩ ጠቁመዋል። የኢትዮጵያ ብሔራዊ ባንክ ህጋዊ የሐዋላ አገልግሎትን ለማበረታታትና የፋይናንስ ዘርፍን ጤናማ እድገት ለመደገፍ የሚረዳ ደህንነቱ የተጠበቀ ግልጽና ቀልጣፋ የፋይናንስ ምህዳር እንዲኖር በትጋት መስራቱን እንደሚቀጥል አስታውቀዋል። ከዚሁ ጎን ለጎን በተቀናጀ መንገድ ሕገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸው ተነግረዋል። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው ከሆነ መንግስት ተግባራዊ ያደረገውን የማይክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሬ አሻጥሮች ዙሪያ በተቀናጀ መልኩ ምስጢራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥሬት የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከህገ ወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸውም ተጠቅሷል። ህገ ወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስራዎች፣ የግብር ስውራዎች፣ ህገ ወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትሉ እንዲሁም ደግሞ አሸባሪዎችንና የታጠቁ ቡድኖችን ለመ እየደገፍ ሲውሉ መቆየታቸውን መግለጫው አመልክተዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች ህገ ወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በውጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ደግሞ ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በአገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ህጋዊ እርምጃ መወሰዱ ተጠቁመዋል። በተለያዩ ዓለ ልማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የአዋላ አስተላላፊዎችና ህገወጥ ህገ ወጥ የአዋላ ድርጅቶችም እርምጃው የተወሰደባቸው ናቸው በተጨማሪም በሀገር ውስጥ ህገ ወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር መዋላቸው መሆናቸውን የታወቀው የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶከረንሲ መተግበሪያን በመጠቀም በህገ ወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዷል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት፣ እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበር ነው የተገለጸው። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻ ሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል አገልግሎቱ አስታውቋል። በሌላ በኩል ደግሞ የቀበሌ መታወቂያን በተመለከተ አዲስ አሰራር ይፋ ተደርጓል። በአርቲፊሻል ኢንቴልጀንስ የታገዘ የቀበሌ መታወቂያ እንደሚሰጥና ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን አውቀናል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት የነዋሪነት መታወቂያ ሰጣት ስርዓትን በሰው ሰራሽ አስተውሎት ወይም ደግሞ በ አርቲፊሻል ኢንቴሊጀንስ በታገዘ ዘመናዊ ስርዓት የመቀየር ሙከራ ላይ እንደሚገኝ ገልጿል። ኤጀንሲው ከ14 ዓመታት በፊት የተዘረጋውን አሰራር ስርዓት ከ2015 ዓ ም ጀምሮ ባከናወነው ሪፎርም በበይነ መረብ ወይም ደግሞ በኦንላይን መለወጡን የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹም ያስታውሰዋል። በሙከራ ላይ ስለሚገኘው አዲሱ ዘመናዊ የመታወቂያ አሰጣት ስርዓት ዙሪያ በሰጡት ማብራሪያ ደግሞ በሰው ሰራሽ አስተውሎት ኤአይ የሚታገዝ አሰራር የሙከራ ጊዜውን ሲያጠናቅቅ ኤጀንሲው የነዋሪነት መታወቂያ የልደትና የሞት የምስክር ወረቀቶችን ጨምሮ ሌሎችንም የወሳኝ ኩነት ማስረጃዎችን ለተገልጋዮች ሲሰጥ በሲስተም መቆራረጥ ምክንያት የሚገጥመውን የደንበኞችን መጉላላት ያስቀራል። በተጨማሪም ለአገልግሎት ጥራቱ መጨመርም የላቀ አስተዋጽኦ ይኖረዋል ብለዋል። የኤጀንሲው ምክትል ዋና ዳይሬክተር አክለውም ከነዋሪነት መታወቂያ አሰጣጥ ጋር በተያያዘ በተደጋጋሚ የሚያጋጥመውን በፎርጂድ የመሸኛ ደብዳቤ ማጭበርበር ለመከላከል የደብዳቤ ልውውጡን በተቋማት መካከል በተዘረጋ የግንኙነት መረብ አማካኝነት እንዲከወን በማድረግ ጭበርባሪዎችን ተግባር ሙሉ ለሙሉ ለመግታት እየተሰራ ነው ብለዋል። በተጭበረበረ ሕገወጥ መረጃ የነዋሪነት መታወቂያ የወሰዱ ጥፋተኞችን ማስረጃዎችን ለማጣራትም ጉዳዩ ከሚመለከታቸው የፌዴራል መንግስት ተቋማት ጋር ውይይት እየተካሄደ ስለመሆኑም ተናግረዋል። በአርቲፊሻል ኢንተለጀንስ ኤአይ የታገዘው የነዋሪነት መታወቂያ አሰጣጥ ስርዓት የሙከራ ጊዜ ስለሚያበቃበትና ሙሉ ለሙሉ ወደ ስራ ስለሚገባበት ጊዜ ግን የተባለ ነገር የለም። ከዚሁ ጎን ለጎን ደግሞ ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባ ራዊ መደረጉን አውቀናል ዋነኛው ትኩረት ደግሞ የሲም ካርድ ና የቴሌብር ብድር መሆኑ ታውቋል የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር ሊተገበር እንደሆነ የብሔራዊ መታወቂያ ፕሮግራም ነው ያስታወቀው አዲሱ አሰራር የቴሌብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ ሲም ካርድ የሚቀይሩ ና የቴሌብር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ህግ ወጥ ተግባር እንደሚያስቆም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናስ ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራበታል። አቶ ሳሚናስ የቴሌኮም ዘርፍ ላይ የተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉን በተጨማሪ እንደ ሞባይል ዳታ ና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶችን ለማስተዋወቅ ከፍተኛ ድጋፍ እንደሚያደርግ አብራርተዋል። የቴሌብር ብድር ከሲም ካርድ እና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጽሙትን ማጭበርበር ያስቀራልም ተብሏል። በተጨማሪም ፋይዳና ባንኮች በፈጠሩት የቀደመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ለማስገደድ ያግዛል እንዲሁም ደግሞ ተበድረው የሚጠፉትን ከፖሊስ ጋር ጋር በመተባበር ለመያዝ ያስችላል የተባለ ሲሆን፣ ነገር ግን አሰራሩ በትክክል መቼ እንደሚጀምር አልተገለጸም።